አይምሯችሁ በጥሩ ሁኔታ እየሰራ እንዳልሆነ ይሰማችኋል። ነገሮችን እየረሳችሁና ትኩረት ለማድረግስ ተቸግራችኋል። በውስጣችሁ የነበረ እውቀት እንደጠፋና የባዶነት ስሜት ይሰማችኋል። ምንም አይነት ስራ ባሰሩ እንኳን የመዛልና የመታከል ስሜት ይሰማችኋል። እንግዲያውስ ይህ ቪዲዮ ለእናንተ ነው። ይህንን ቪዲዮ እስከመጨረሻው ከተመለከታችሁት እመኑኝ፣ ታተርፉበታላችሁ። ምክንያቱም በዚህ ቪዲዮ የማቀርብላችሁ ነጥቦች ከዚህ በፊት በተደጋጋሚ የሰማችኋቸውና የተለመዱ አይደሉም። እንዲያውም አንዳንዶቹ ተቃራኒ ሊመስሉ ይችላሉ። ነገር ግን አይምሯችሁ እንደገና እንዲታደስና የማስታወስና የማስተዋል አቅማችሁን እንዲጨምር የሚያደርጉ ያልተለመዱ ነገር ግን በሳይንስ የተደገፉ ቁልፍ ነገሮችን ይዟል። ሰላም ውድ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የአይምሮ አቅማችሁን የሚጨምሩ ሰባት ወሳኝ ነገሮችን በጥልቀት እናያለን። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እስኪ ያስቡት አይምሯችን ሁለት ነጥብ አምስት ፔታባይት የማጠራቀሚያ አቅም አለው። ይህም በዓለም ላይ እስካሁን የተሰራውን እያንዳንዱን የቴሌቪዥን ትዕይንት ለማከማቸት በቂ ነው። ይህ እንግዲህ አጥኚዎች በጥቂቱ የደረሱበት ጥናት ነው። ነገር ግን ከሰው ልጁ ስብስብ ተፈጥሮ አንጻር እስካሁን ስንት ያልተደረሰባቸው ነገሮች ሊኖሩ እንደሚችሉ ማሰብ አያዳግትም። ለምን? ምክንያቱም ባለማወቅ የአእምሯችንን የማሰብና የመረዳት ችሎታ ስለምንገድበው ነው። ታዲያ የአእምሯችንን አቅም እንዴት እንጨምር? አንደኛ አካባቢያችሁን በተቃራኒ መንገዶች ለውጡ። ሁል ጊዜ በተመሳሳይ ቦታ የምትቆዩ ከሆነ ለአንጎላችሁ በጣም ጥሩ ሁኔታ ይፈጠራል። ነገር ግን በተለያየ ወይንም በተቃራኒ አካባቢዎች ስትሰሩ አይምሯችሁ በአዲስ መንገድ ለማስተካከልና ለማሰብ ይገደዳል። ለምሳሌ ሁልጊዜ ስምታ በሰፈነበት ስፍራ የምታነቡ ከሆነ በተጨናነቀ ካፌ ወይም ሕዝብ በሚበዛበት አካባቢ ለማንበብ ሞክሩ። ሁልጊዜ ከበስተጀርባ ድምፅ ወይም ጫጫታ ጋር የምታነቡ ከሆነ ሙሉ በሙሉ ጸጥ ያለ ቦታ ደግሞ ሞክሩት። ይህ ያልተለመደና እንግዳ ነገር አንጎላችሁ እንዲያተኩርና እንዲላመድ ያሰለጥናል። ይህም የአስተሳሰብ ኃይልን ይጨምራል። ይህንን በሳምንት አንድ ጊዜ ሞክሩት። አይምሮህ ያልለመደውንና የማይስማማውን ነገር ማድረግ፣ ነገሮችን ከተለመደው በተቃራኒው ማስኬድ፣ ወከባ በበዛበት ቦታ ማሰላሰል ቀድሞ የለመዳችሁ ተግባር ከሆነ አሁን ደግሞ ጸጥ ወዳለ ቦታ መሄድ ጸጥ ያለና የተረጋጋ ነገሮችን ከለመዳችሁ ደግሞ ከዚህ በተቃራኒው ሰዎች የሚበዙበትና ወከባ የበዛበት ቦታ ክንውኖችን መተግበር ጥናቶች እንደሚያሳዩት አዕምሯችን የሚለምደው የአስተሳሰብ ጎዳና እንዲገነባ ያስገድዳል። አካባቢው ከምትጠብቁት ነገር ጋር ተስማሚ በማይሆንበት ጊዜ አንጎላችሁ ወደ ከፍተኛ የግንዛቤ መጠን ሁኔታ ውስጥ ይገባል፣ ትኩረትን ይስባል እና ያልተጠበቁ ለውጦችን ያደርጋል። በዚህ መንገድ የአዕምሮ አቅማችሁን ማጎልበት ትችላላችሁ። ሁለተኛ ሀሳባችሁን ወደ ሌላ ቋንቋ መተርጎም። ከአንድ በላይ ቋንቋ የምትናገሩ ከሆነ ትንሽም ቢሆን የዕለት ተዕለት ሀሳቦችን ለመተርጎም ሞክሩ። ለምሳሌ በአማርኛ ብታስቡ የሰዋሰው ሕግ ወይም ግራመር የተስተካከለ ባይሆንም ተመሳሳይ ሀሳብ በእንግሊዘኛ ለመናገር ሞክሩ፣ ወይም ሌላ ሁለተኛ በምታውቁት ቋንቋ። ይህ ቋንቋን የመተርጎም ተግባር አንጎላችሁ ሀሳቦችን እንዲገነባና የሚቀሩትን ደግሞ እንዲተው ስለሚያስገድድ ነው። ይህ ተግባር የማስታወስና ችግሮችን የመፍታት ችሎታችሁን የበለጠ እንዲዳብር ያደርገዋል ምክንያቱም ትርጉሙ ፅንሰ ሀሳቦችን እንድትከፋፍሉ ና እንደገና እንድትገነቡ ስለሚያደርግ ነው የስነ ልቦና ባለሙያዎች ይህንን እውቀት ኮግኒቲቭ ዲሴንተሪንግ ብለው ይጠሩታል ሀሳባችሁን ማስታወሻ ደብተራችሁን ወይም የዕለት ግብይታችሁን ዝርዝር በሌላ ቋንቋ በመግለጽ በቀን አምስት ደቂቃ አሳልፉ አይምሯችሁ ከሂደቱ ይጠቀማል ታዲያ ቋንቋው በጣም የተስተካከለ መሆን አይጠበቅበትም። ዋናው ነገር በምችሉት መጠን ለመተርጎም መሞከር ነው። ሶስተኛ ሆም ብሎ ጥቃቅን ግራ መጋባትን መፍጠር። ብዙውን ጊዜ ግራ መጋባትን ለማስወገድ እንሞክራለን፣ ነገር ግን ቁጥጥር የሚደረግበት ግራ መጋባት የመረዳትን አቅም ያሰፋል። ብዙውን ጊዜ ሰዎች ግራ መጋባትን ይጠላሉ። ነገር ግን ግራ መጋባት ለአእምሮ የአካል ብቃት እንቅስቃሴ ነው። የማትረዱትን ነገር ስታነቡ ወይም ስትሰሙ አንጎላችሁ የተለያየ ሀሳቦችን በአንድ ጊዜ ለመያዝ ጠንክሮ ይሰራል። ብልህነት የሚያድገውም በዚህ መንገድ ነው። ለምሳሌ ትርጉም የሌለው የፍልስፍና ጥቅስ ወይም ከባድ እንቆቅልሽ ለማንበብ ሞክሩ። እንቆቅልሹን ለመፍታት አትጣደፉ፣ ይልቁንም ግራ መጋባት ላይ ቆዩ። ይህም ቀስ ብሎ አዕምሯችሁ ይበልጥ የተወሳሰቡ ሀሳቦችን ለመቆጣጠር ወይም ውስብስብነትን ያለ ልፋት ለመቋቋም ይማራል። አራተኛ ለማሰብ ሰውነታችሁን ተጠቀሙ። አካላችሁና አዕምሯችሁ የተገናኙ ናቸው። በምታስቡበት ጊዜ ሰውነታችሁን ካንቀሳቀሳችሁ አንጎላችሁ የበለጠ ውጤታማ ይሆናል። ለምሳሌ የሆነ ነገር ስታቅዱ ተራመዱ። ኒውሮ ሳይንስ እንደሚያሳየው በምልክት በአቀማመጥና በእንቅስቃሴ ማሰብ ንጹህ አስተሳሰብ የሚያደርገውን የአንጎል አካባቢዎችን እንደሚያንቀሳቅስ ያሳያል። አምስተኛ፣ ሙሉ በሙሉ ያልተለመደ ነገርን መማር። ብዙውን ጊዜ የምናተኩረው በትምህርታችን ወይም በስራችን ላይ ብቻ ነው። ነገር ግን በጣም የተለየ ነገር ከተማራችሁ አእምሯችሁ አዲስ ግኝት መፍጠር ይጀምራል። ለምሳሌ ሳይኮሎጂን የምታጠና ከሆነ ስለ ፊዚክስ ወይም ሙዚቃ ለማንበብ ሞክር። ስራ የንግድ ስራ ከሆነ ጥበብን ወይም ታሪክን አጥና። ይህ ተሻጋሪ ትምህርት አእምሮ ሌሎች የሚያመልጣቸውን የተደበቁ ንድፎችንና መፍትሄዎችን እንዲያይ ያደርገዋል። ስድስተኛ፣ የአዕምሮ ጊዜ ጉዞን ተለማመዱ። አዕምሯችሁ ልዕለ ኃይል አለው። ያለፈውን እንደገና መኖር ወይም የወደፊቱን ማሰብ ትችላላችሁ። ይህን ሆን ብላችሁ ከተለማመዳችሁ የማስታወስ ችሎታችሁንና የማሰብ አቅማችሁን የበለጠ ጠንካራ ያደርገዋል። ለምሳሌ ስለነበራችሁ የልጅነት ጊዜ በጥልቀት አስቡ። ምን አይነት ጊዜ ያሳለፋችሁ፣ ከጓደኞቻችሁ ከወላጆቻችሁ ጋር የነበራችሁን ጊዜያት፣ ምን እንዳስደሰታችሁና የመሳሰሉትን ነገሮች ወይም የዛሬ አስር ዓመት የት መድረስ እንደምትፈልጉ ህልማችሁን አስቡ። እንደዚህ አይነት ሀሳቦች እቅድና ፈጠራን ያሻሽላሉ፣ የአእምሮን ጥልቅ ክፍሎች ያነቃቃሉ። እናም ተጠቀሙባቸው። ሰባተኛ ያልታወቀና እርግጠኛ ያልሆነ ነገር ማድረግ። አእምሯችን የዕለት ተዕለት እንቅስቃሴን ይወዳል፣ ነገር ግን የዕለት ተዕለት እንቅስቃሴ አስተሳሰብን ደካማ ያደርገዋል። አዲስና እርግጠኛ ያልሆነ ነገር ስትሞክሩ አእምሯችሁ የበለጠ ተለዋዋጭ ይሆናል። ለምሳሌ ወደ ቤታችሁ ከምትሄዱበት ከወትሮ በተለየ መንገድ ተጓዙ። እስከ ዛሬ በልታችሁ የማታውቁትን ምግብ ሞክሩ። ከማታውቁት ሰው ጋር ተነጋገሩ። የእናንተ ወዳልሆነ የባህል ዝግጅት ሂዱ። የማታውቁትን ነገሮች በሞከራችሁ ቁጥር አዕምሯችሁ መላመድን ይማራል። ይህ ደግሞ አዳዲስ ሁኔታዎችን የመረዳት ችሎታችሁን በእጥፍ ይጨምራል። አዕምሯችሁ ከመደበኛ ሕይወት በበለጠ ፍጥነት እንደገና እንዲሰራ ያስገድደዋል። ይህም ኮግኒቲቭ ፍሌክሲቢሊቲ ይባላል። እናም በጣም ጠንካራ ከሆኑ የማሰብ ችሎታ ትንበያዎች አንዱ ነው። በሳምንት አንድ ጊዜ የማታውቁትንና እርግጠኛ ያልሆናችሁበትን ነገር አድርጉ። ምክንያቱም እያንዳንዱ ያልተጠበቀ ድርጊት የአእምሯችሁን የመላመድ ፍጥነት በእጥፍ ይጨምራል። አንጎላችሁ ቋሚ ኮንቴነር አይደለም፣ ሁልጊዜ እየሰፋ የሚሄድ አውታረ መረብ ነው። እነዚህን ከላይ ያየናቸውን ልማዶች በመተግበር አካባቢያችሁን በተቃራኒ መንገዶች በመለወጥ፣ ሀሳባችሁን ወደ ሌላ ቋንቋ በመተርጎም፣ ሆን ብሎ ጥቃቅን ግራ መጋባትን በመፍጠር፣ ለማሰብ ሰውነታችሁን በመጠቀም፣ ሙሉ በሙሉ ያልተለመደ ነገር በመማር፣ የአእምሮ ጊዜ ጉዞን በመለማመድ፣ ያልታወቀና እርግጠኛ ያልሆነ ነገር በማድረግ እነዚህ ሰባት ነገሮች አእምሯችሁ ያለውን ችሎታ በእጥፍ ለመጨመር ይረዳቸዋል። ስለዚህ የመጨናነቅ ነገሮችን የመርሳት ትኩረት ለማድረግ መቸገር ከገጠማችሁ የበለጠ አትታገሉ። ይልቁንም ከእነዚህ ሰባት ያልተለመዱ ሙከራዎች ውስጥ አንዱን ሞክሩ። ምክንያቱም ይህ ጠቢብ ስለመሆን ወይም ስለብዙ መረጃ አይደለም። ይህ በተለየ ማሰብና ነገሮችን በተለየ መንገድ በመተግበር የአእምሮን የማስታወስና የመረዳት ችሎታን በእጥፍ ስለመጨመር ነው። እስከ ቪዲዮ መጨረሻ አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ጠቃሚ ቪዲዮ እስክንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ።